ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ይህ ናሁ ቴሌቪዥን ነው። ለዛሬ ዕለተ ማክሰኞ ህዳር 2 2018 ዓመተ ምህረት የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ካሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። ስፖርታዊ መረጃዎቻችን እንድትከታተሉ እንጋብዛለን። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛ ላይ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ የሚያደርግ ይሆናል። አብራችኑ ነው እንዶትሮ ሁሉ የሀገር ቤት ስፖርት መረጃዎችን በማስቀደም ነው የመረጃ ሰዓታችንን የምንጀምረው። የአትሌቲክስ መረጃ አሁን ላይ ይፋ ሆኗል። በቢሾፍቱ ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር የፊታችን ዳር 212018 2018 ዓመተ በቢሾፍቱ ከተማ እንደሚከናወን ዛሬ ጋዜጣዊ መግለጫ ተሰጥቷል። በዛሬው መግለጫ ላይ የተለያዩ የክብር እንግዶች እንደዚሁ ተገኝቷል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝደንት ኮማንደር አትሌት ስለሺ ስህል እንደዚሁም ደግሞ የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጄኔራል ኢልማ መርዳሳ ተገኝቷል። ጋዜጣዊ መግለጫው ላይም ከሚዲያ አካላትና ከስፖርት ቤተሰቡ ሰቡ ለቀረቡ ጥያቄዎች ውድድሩን አስመልክተው እንደዚሁ ማብራሪያና መግለጫ ሰጥተዋል ማለት ነው። በጥቅሉ እንግዲህ በዚህ የውድድር መድረክ ላይ የተለያዩ ትልልቅ የሽልማት ገጸ በረከቶች ለአሸናፊ አትሌቶች ስለመያዙም እንደዚሁ ተነግሯል። 25 ሺህ አትሌቶች ይሳተፉበታል ተብሏል። ይህ ውድድር የተሰናዳው እንደ ምክንያትነት ተደርጎ እንግዲህ የኢትዮጵያ አየር ኃይል ዘጠናኛ የምስረታ ክብረ ባህሉን በደማቅ ሁኔታ ለማክበር በዝግጅት ላይ ነው የሚገኘው የተለያዩ ፕሮግራሞችን ስለማሰናዳቱ እየተገለጸ ይገኛል። እንግዲህ ከኢትዮጵያና አትሌቶች በተጨማሪ በዚህ 10 ኪሎ ሜትር የጎዳና ላይ ውድድር ከዓለም አቀፍ የተመረጡ ትልልቅ አትሌቶችም በዚህ ውድድር መድረክ ላይ እንደሚሳተፉ እንደዚሁ ተገልጿል ማለት ነው እንግዲህ በመግቢያችን ላይ በኢትዮጵያ የአትሌቶች ወይም ደግሞ የአትሌቲክስ ውድድር አሸናፊዎች ይሸለሙት ከነበረው ገንዘብ እጅጉን ልቆ ነው የመጣው። እስከ ግማሽ ሚሊዮን ብር ድረስ ይዞ መጥቷል። እንግዲህ ይህንን የሽልማት ገንዘብ የምናውቀው ለወትሮ በውጭው ዓለም በሚደረጉ ውድድሮች ነበር፣ በግል ውድድሮች ላይ ማለት ነው። አንደኛ ለወጣ እንግዲህ በውድድሩ ላይ ግማሽ ሚሊየን ብር እንደሚበረከትለት ተገልጿል። ይሄ ለሁለቱም ጾታ ይሰራል ተብሏል። የወንድም የሴትም አሸናፊዎች ግማሽ ሚሊየን ብር ያገኛሉ ተብሏል። ከዚህ ባለፈ ደግሞ የዋንጫና ሜዳሊያ ሽልማትም እንደዚሁ እንደተዘጋጀላቸው ተገልጿል። ሁለተኛው ለሚወጣው ተወዳዳሪ ለወንድም ለሴትም በተመሳሳይ እሩብ ሚሊየን ብር እንደዚሁ ተዘጋጅቶላቸዋል። ሶስተኛ ሆነው ውድድራቸውን ለሚያጠናቅቁ አትሌቶች ደግሞ 100 ሺህ የኢትዮጵያ ብር ተሰናድቶላቸዋል። አራተኛ ለሚወጡ አምሳ ሺህ ብር፣ አምስተኛ ለሚሆኑ ለሚያጠናቅቀው አትሌት ደግሞ 25 ሺህ ብር ስለመዘጋጀቱ ዛሬ በጋዜጣዊ መግለጫ ላይ እንደዚሁ ይፋ ተደርጓል። በክለብ ወይም በቡድን አሸናፊ ለሚሆኑ አትሌቶች ደግሞ 100 ሺህ ብር መሰናዳቱ ተነግሯል። አርባ የሰለጠኑ ወይም ባለም አቀፍ ደረጃ በዳኝነት ኮርስ የወሰዱ እንደዚሁ ባለሙያዎች በዳኝነት ይመሩታል ተብሏል። አምስት የቴክኒክ ባለሙያ ባለም አቀፍ ደረጃ ብቁ የሆኑ የቴክኒክ ባለሙያዎችም እንደዚሁ በውድድሩ ላይ እንደሚሳተፉ ተነግሯል። ዓለም አቀፉ የፀረ ዶፒንግ ተቋምም ውድድሩ እንግዲህ ፍታዊ እንዲሆን ከዶፒንግ ጋር በተገናኘ እንደዚሁ የኢትዮጵያ አየር ኃይል ዋና አዛዥ ሌትናል ጀኔራል ኤልማ መርዳሳ በዚህ ጋዜጣዊ መግለጫ ላይ ተቋማቸው እንደዚህ አይነት መሰል ውድድሮችን ለማገዝ ወይም ደግሞ አትሌቲክስ በዓለም አቀፍ አደባባይ የኢትዮጵያ መገለጫ መሆኑን ተከትሎ ተቋሙ ከዚህ በኋላም ድጋፍ እንደሚያደርግ ገልጿል። ከዚህ ቀደም የኢትዮጵያ አየር ኃይል ትልልቅ ስፖርተኞችን ማውጣት ችሏል። በተለይ በአትሌቲክሱ ላይ እንደነ ሻምበል አበበ ቢቂላን የመሳሰሉ ታላላቅ ዓለም አቀፍ አትሌቶች እንደዚሁ የወጡበት ተቋም ነበረ። ይሄ እንዲመለስ ደግሞ በጋዜጣዊ መግለጫ ላይ የኢትዮጵያ አትሌቲክስ ፌዴሬሽን እንደዚሁ አስተያየት ሰጥቷል። ለተቋሙ ማለት ነው ጥሪ አቅርቧል። ይሄ እንግዲህ ትልቅ ተቋም ነው፣ ሀገራዊ ተቋም ነው። ስለዚህ ደግሞ በስፖርቱ ላይ የሚኖረው ሚና ከዚህ በኋላ ከፍ ብሎ እንድንመለከት አብረን በጋራ እንድንሰራ እንፈልጋለን የሚል አስተያየታቸውን ሰጥቷል። ለአየር ኃይል እድገት በሙሉ አቅም ከሚሮጥ አለው በሚል መሪ ቃል ነው ይህ ውድድር የሚደረገው ተብሏል። ውድድሩን ለየት የሚያደርገው እንግዲህ በቢሾፍቱ ሐይቅ ዙሪያ ነው ውድድሩ የሚደረገው እንግዲህ ብዙ የተቋማት አመራሮች በዚህ ጋዜጣዊ መግለጫ ላይ ተገኝቷል። ቀደም ሲል እንደገለጽኩላችሁ የቢሾፍቱ ከተማ ከንቲባ አቶ አለማየሁ አሰፋ እንደዚሁም የኦሮሞ አትሌቲክስ ፌዴሬሽን የጽፈት ቤት ኃላፊ የሆኑት ኢንስፔክተር ሽመልስ ዳዊትም ተገኝተው ጋዜጣዊ መግለጫውን ሰጥቷል። እንግዲህ የቢሾፍቱን ከተማ በተለይ ስፖርት ቱሪዝምን በተመለከተ ብዙ ስራዎችን ለመስራት ስለማቀዱ እየተገለጸ ነው የሚገኘው ከተማውን ጽዱ በማድረግና ለስፖርተኞቹ ብሎም ደግሞ ውድድሩን ለመመልከት ከተለያዩ የኢትዮጵያ ክፍሎች ለሚመጡ የስፖርት ወዳጆች ምቹ ነገር እንደተመቻቸላቸው ገልጿል ማለት ነው። በአጠቃላይ እንግዲህ የቢሾፍቱ ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር የፊታችን ዳር 21 2018 ዓመተ ምህረት በቢሾፍቱ ከተማ እንደሚከናወን ተገልጿል። እንግዲህ ሽልማቱም እጅግ በጣም የሚያጓጓ ነው። ወጣቶችና ሲኒየር አትሌቶች በዚህ ውድድር መድረክ ላይ ይሳተፋሉ። ከዓለም አቀፍ ደግሞ የተመራረጡ ትልልቅ አትሌቶች እንደዚሁ በውድድሩ ላይ እንደሚሳተፉም በድጋሚ እንደዚሁ መረጃዎችን ተመልክተናል ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናቀና ደግሞ አሁንም አትሌቲክስን ነው የምናገኘው በረፋዶ የመረጃ ሰዓታችን ቀደም ሲል የ25ቱን ዓለም አትሌቲክስ ተቋም እንደዚሁ እጩ አትሌቶችን ይፋ ማድረጉን ነግረናችሁ ነበር። በወጣቶች ዘርፍ በወንዶች ብንያም መሃሪ ኢትዮጵያዊ አትሌት ስለመካተቱ ከሁለት ኬንያውያን ጋር በእጩነት ስለመቅረባቸው ቀደም ሲል ወደ እናንተ አድርሰን ነበረ። አሁን ላይ ደግሞ እንደዚሁ አንድ እንስት አትሌት በዚህ በእጩነት የ19 ዓመቷ አትሌት ብርቄ ኃይሎም ስለመካተቷ ተገልጿል። በእንስቱም በሴቶችም እንደዚሁ አንድ ተወካይ አግኝታ ትገኛለች ማለት ነው ኢትዮጵያ። ይቺ አትሌት በተለያዩ ውድድር አለማት ገና በወጣትነቷ በተለያዩ ርቀቶች እያሸነፈች የሀገሯን ሰንደቅ ዓላማ ከፍ እያደረገች ወክላም እየተወዳደረች ነው የምትገኘው እና በዚህ ዝርዝር ውስጥ መካተቷ ደግሞ የበለጠ ኢትዮጵያኖች እንግዲህ አሸናፊነቱን ቅድመ ግምት እንዲያገኙ አድርጓቸዋል ተብሏል። ሌሎች ከእሷ ጋር የሚወዳደሩ አትሌቶች አሉ። ቻይናዊቷ እንደዚሁ ያንዢ ተካታለች። በጦር ውርወራ ብዙ ስኬቶችን መጎናጸፍ የቻለች ወጣት ንስት ተስፈኛ አትሌት ናት። ይቺም በተመሳሳይ የመዶሻ ወርዋሪዋም ዥንግ ጄሊም በተመሳሳይ እንደዚሁ ከአትሌት ብርቄ አየሎም ጋራ እንደዚሁ በእጩነቱ ስማቸው የተካተቱ አትሌቶች ናቸው ማለት ነው። እንግዲህ መልካም እድል፣ ቀደም ሲልም ለአትሌት ለኢትዮጵያዊው አትሌት ቢኒያ አማሪ ተመኝተናል። አሁንም ደግሞ ለአትሌት ብርቄ አየሎም በተመሳሳይ እንግዲህ እንዲያሸንፉ በውድድሩ ላይ እንመኝላቸዋለን። በቀጣይ እንግዲህ ሽልማቱ በቅርብ ሳምንታት ውስጥ እንደሚከናወን ያገኘነው መረጃ እንመለከታል ማለት ነው። የሀገር ቤት ስፖርታዊ መረጃዎቻችን ይህን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናመራ ይሆናል። በተለይ የጥሬ ተጫዋቾች የዝውውሩ መስኮት በባህር ማዶ እየደረሰ ነው የሚገኘው እና በጭምጭምታ ደረጃ የተለያዩ መረጃዎች ዓለም አቀፍ የመገናኛ ብዙሃን ይፋ እያደረጉ ይገኛሉ። እነዚህን አካተን ሌሎች መረጃዎችን ይዘንላቸው የምንመለስ ይሆናል። እስኪ መልእክቶቹን አድምጠን እንመለስ። ካሽጎ በየትኛውም አለመሆነው ነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፋ ከፈተሉ ማስተርና ቪዛ ካርዶን በመጠቀም ከ5-20 ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። በድጋሚ ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደረሱ። ከዚህ ሰዓት ጀምረን ከባህር ማዶ የተለያዩ የብሬ ምንጮች ያሰናዳናቸውን ስፖርታዊ መረጃዎች ወደ እናንተ እያደረሰን ቆይታ የምናደርግ ይሆናል። የጣሊያኑ ወይም የሴሪያው ክለብ አታላንታ ማለዳ ላይ በነበረን የመረጃ ሰዓታችን አሰልጣኙን ስለማሰናበቱ ገልጸንላችሁ ነበረ። እንግዲህ ኢቫን ዱሪች መሰናበታቸው ተነግሮ ነበር፣ ከውጤት ማጣት ጋር በተያያዘ ማለት ነው። አሁን ደግሞ የቤርጋሞ ክለብ አዲስ አሰልጣኝ እንግዲህ ከመቀስፈት መሾሙ እየተገለጸ ነው የሚገኘው። አዲሱ አሰልጣኝ ራፋኤል ፓላዲኖ ይሰኛል። 41 ዓመቱ ላይ ይገኛል። ከዚህ በፊት በጣሊያን ሴሪያ ኤ ሲጫወቱ የነበሩ ክለቦችን እንደዚሁ ሲያሰለጥን እንደነበረ ይታወሳል። በተለይ አሁንም ሴሪያው ላይ የሚገኘው ፊዮሬንቲና እግር ኳስ ክለብን ማሰልጠኑ ተያይዟል። እንግዲህ ወይም ደግሞ የእግር ኳስ አጠቃላይ ማህደሩ ያስረዳል ማለት ነው። ከሴፕቴምበር 222 እስከ ጁን 224 ድረስ የሞንዛ ክለብን ስለማሰልጠኑ መረጃዎች ያሳያሉ። ከዛ ባለፈ ደግሞ አሁንም በሴሪያው እየተወዳደረ የሚገኘው የፊዮሬንቲና እግር ኳስ ክለብን ከጁን 224 እስከ ሜይ 25 ድረስ አሰልጥኗል ተብሏል እና በጥቅሉ በሴሪያው 126 ጨዋታዎችን አድርጎ 51 ጨዋታዎችን ሲያሸንፍ፣ 35 ጨዋታዎችን ደግሞ ባቻ ውጤት አጠናቋል እና ይህ እንግዲህ ወጣት ሊባል የሚችል በአሰልጣኝነት ሂደት ካየነው ወይም አሰልጣኝነት የእድሜ ሁኔታ ከተመለከት ነው፣ አርባ አንድ ዓመቱ ላይ ነው የሚገኘው። ስለዚህ አሰልጣኝ ፊዮሬንቲናን ወዴት ሊያመጣው ይችላል የሚለው ነገር ይጠበቃል። አምና አቻምና እጅግ በጣም አስደናቂ ጉዞ ማድረግ የቻለው ፊዮሬንቲና አታላንታ ይቅርታ፣ ዘንድሮ ግን በጣም ተዳክሞ ነው እየተመለከትን የምንገኘው ማለት ነው። እንግዲህ ከዚህ ጋር ተያይዞ ራፋኤል ፓላዲኖ ጣሊያናዊ አሰልጣኝ አታላንታን ስለመረከባቸው ተነግሯል። እስከ 2027 ድረስ የውል ኮንትራታቸውን እንደዚሁ ስለመፈራረማቸው ተነግሯል ማለት ነው። ወደ ሌላኛው የባህር ማዶ ስፖርታዊ መረጃችን ስናልፍ ላሚን ያማልን የተመለከተ መረጃ ነው ወደ እናንተ አስከትለን የምናደርሰው። የብሽሽት ጉዳት እንደገጠመው እየተገለጸ ነው የሚገኘው። እንደዚሁም ሕክምናውን አድርጓል ተብሏል። ይህንን ተከትሎ ግን የስፔን እግር ኳስ ፌዴሬሽን እንደዚሁ ቅሬታ ስለማቅረቡ እየተገለጸ ነው የሚገኘው። ይህንን ሕክምና በሚያደርግበት ሰዓት ላይ በተለይ ብሔራዊ ቡድኑ ጨዋታዎች አሉት ወደ 26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ የምድብ ማጣሪያ ጨዋታዎቹን እያከናወነ ነው የሚገኘው በእርግጥ የስፔን ብሔራዊ ቡድን አስቀድሞ የሰበሰባቸው ነጥቦች እጅግ በጣም አስተማማኝ ናቸው ማለት ይቻላል የስፔን ብሔራዊ ቡድን አሁን 16 ነጥቦችን ይዞ ስድስት ጨዋታዎችን አድርጎ ማግኘት ከሚገባው 18 ነጥቦች 16ቱን ማሳካት ችሏል በምድብ ጨዋታዎች እስካሁን ድረስ ያልተሸነፈው ቡድን የስፔን ብሔራዊ ቡድን ነው እና ይሄ ብሔራዊ ቡድን ቀጣይ ጨዋታ አለው። ለምሳሌ ቅዳሜ ከጂዮርጂያ ጋር ጨዋታውን ያደርጋል ከሀገር ውጪ በመጓዝ ማለት ነው። ከዚያ ደግሞ እንደዚሁ ማክሰኞ እለት ደግሞ የስፔን ብሔራዊ ቡድን በሜዳው ከቱርክ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል ማለት ነው። እና እነዚህ ጨዋታዎች ከመከናወናቸው አስቀድሞ ለምንድን ነው ሪፖርት ያላደረጉት? የባርሴሎና እግር ኳስ ክለብ የሕክምና ቡድን አባላቶች ላሚን ያማል የሚገኝበትን የጤንነት ሁኔታ ለስፔን እግር ኳስ ፌዴሬሽን አስቀድሞ ማሳወቅ ነበረባቸው የሚል ቅሬታ እያቀረቡ ነው የሚገኙት እና ትንሽ ውሸት አዘል አይነት ነገር ነው የሚመስለው። ሆን ብሎ ለተጫዋቹ ሀገሩን እንዳያገለግል እረፍት አድርጎ ለክለቡ ብቻ እንዲጫወት የማድረግ ነገር ነው የተመለከትንበትና በዚህ የሀገሪቱ ሕዝብም ቅር ሊለው ችሏል። እንደ እግር ኳስ ፌዴሬሽን ደግሞ እኛም ላሚን ያማል ባለመምጣቱ እጅግ በጣም ቅር ተሰኝተናል የሚል እንደዚሁ ቅሬታ አዘል ንግግሮችን አስተያየቶችን፣ በመስጠት ላይ ነው የሚገኙት ማለት ነው። የስፔን ብሔራዊ ቡድን ተጫዋቹ እንግዲህ ምናልባት እስከ 15 ቀን ድረስ ሊያቆየው የሚችል እንደዚሁ ሕክምና ስለማድረጉ ነው። የብሽሽት ጉዳት ነው የገጠመው ከሀገራት ጨዋታዎች መልስ ለባርሴሎና በመልካም ጤንነት ሊመለስ እንደሚችል ነው እየተነገረ የሚገኘው ማለት ነው እና የስፔን እግር ኳስ ፌዴሬሽን እንዲሁም የስፔን አሰልጣኝ። ይህንን አይነት ቅሬታቸውን እያስተጋቡ ነው የሚገኙት ለባርሰሎና እግር ኳስ ክለብ የሕክምና ቡድን አባላቶች ማለት ነው። የቀረበልን ሪፖርት የለም የሰማ ነው በቅርቡ ነው የሚል ወይም ደግሞ ሕክምናውን ከጀመረ በኋላ ነው ለኛ የተነገረን በሚል ቅሬታ ውስጥ ማለት ነው። ወደ ሌሎች መረጃዎቻችን እንለፍ። ወደ ሌሎች መረጃዎቻችን ስናልፍ የማንቸስተር ዩናይትድ እግር ኳስ ክለብን የተመለከቱ መረጃዎች እየወጡ ነው የሚገኘው። ቤንጃሚን ሴስኮ ስሎቫኒያ በብሔራዊ ቡድን በምታደርገው የማጣሪያ ጨዋታ ላይ እንግዲህ ግልጋሎት እንደማይሰጥ እየተገለጸ ነው የሚገኘው በዚያው በካሪንግተን የልምምድ ማዕከል ቆይታ እንደሚያደርግ ተነግሯል። የሀገራዊ ጨዋታዎች በሚከናወኑበት ማለት ነው ለማገገም እና ለክለቡ ተገቢውን ግልጋሎት ለመስጠት እየተባለ ነው የሚገኘው ማለት ነው። እንግዲህ በቅርቡ ከአርቢ ሌብዥንግ ያመጡት ተጫዋች ያን ያህል ውጤታማ ነው ማለት አይቻልም። በእርግጥ ገና ወጣት ተጫዋች ነው። በዛ ላይ ደግሞ የእንግሊዝ ፕሪሚየር ሊግ ለአዳዲስ ተጫዋቾች ምን ያህል እንደሚከብድ አሁን በክረምቱ የተጫዋቾች የዝውውር መስኮት የእንግሊዝን ክለቦች የተቀላቀሉ ተጫዋቾች እንዴት እየተቸገሩ እንዳሉ እየተመለከት እንገኛለን። አንዳንዶች በእርግጥ ጥሩ አይነት እንቅስቃሴ ሲያደርጉ እንመለከታለን። ለአንዳንዶች ደግሞ ይከብዳቸዋል። አንደኛው ከከበዳቸው ተጫዋቾች መካከል ሴስኮ ነው እየተመለከተን የምንገኘው እና ቤንጃሚን ሴስኮ ለሀገሩ ግልጋሎት አይሰጥም። ይሄ ለማንቸስተር ዩናይትድ ጥሩ አጋጣሚ ይመስላል። ምክንያቱም ጤንነቱን ጠብቆ ጨዋታዎቹ እስኪጀመሩ ድረስ በዚህ አይነት ሁኔታ የሚቆይ ከሆነ የተሻለ ግልጋሎት ለመስጠት ያስችለዋል ተብሎ የጥሞና ጊዜ እየተባለ ነው የሚገኘው ማለት ነው። እዚሁ ማንቸስተር ዩናይትድ ቤት ቆይታ ስናደርግ ከዝውውር ጋር በተያያዘ የተለያዩ መረጃዎች እየወጡ ነው የሚገኙት። ማንቸስተር ዩናይትድ አንቶኒ ሴሜኞን የማስፈረም ፍላጎቱ አሁንም እየጨመረ እንዳለ ነው እየተነገረ የሚገኘው። የማጥቃቱን እንቅስቃሴ በጥሩ ሁኔታ በበርንማውዝ እግር ኳስ ክለብ ውስጥ እያሳለጠ የሚገኘው የቡድኑን ሚዛን በመጠበቅም ረገድ ብዙ እየተጨበጨበለት የሚገኘው ይህ ጋናዊ የ26 ዓመት ኢንተርናሽናልን ለማስፈረም ቀያይ ሰይጣናቱ አሁንም ውስጥ ውስጡን ስራዎቻቸውን እየሰሩ እንዳሉ እየተነገረ ነው የሚገኘው። የተጫዋቹ አጠቃላይ እንቅስቃሴን በተመለከተ የቡድኑ አሰልጣኝ ሮበን አሞሪም ትልቅ ፍላጎት እንዳላቸው ይህንን ተጫዋች ወደ ኦልትራፎርድ የማምጣት ፍላጎት አላቸው ተብሏል። ተጫዋቹም እንዲመጣላቸው ሪፖርት እያቀረቡና የማንቸስተር ዩናይትድን የበላይ ሰዎች ለዚህ ተጫዋች በጀት እንዲበጀትላቸው እንደዚሁ እየገለጹ እንዳሉ እየተነገረ ነው የሚገኘው ማለት ነው። ቀጣይ ማረፊያው የት ሊሆን ይችላል ይጠበቃል። ብዙም ባልተቀናጀው የአሰልጣኝ እ ሀንድ ሮዌላው ክለብ የሚገርም እንቅስቃሴ በማድረግ እየተመለከት ነው እንገኛለን። በዘንድሮ ዓመት ብቻ እንግዲህ ሊጉ 11 ሳምንት ነው መጓዝ የቻለው። በዘንድሮ ዓመት ባደረጋቸው 11 ጨዋታዎች 6 ግቦችን ከመረብ አሳርፏል። 3 ለጎል የሆኑ ኳሶች እንደዚሁ አመቻችቶ ማቀበል ችሏል። እንግዲህ አምናም በጣም በጥሩ ሁኔታ ወደ 16 ግቦች ላይ ተሳትፎ ማድረግ የቻለ ተጫዋች ነው በፕሪሚየር ሊጉ ብቻ ማለት ነውእና በርንማውስ ደግሞ አሁን የሚገኝበትን ደረጃ ተመልክተናል። አምና ያጠናቀቀበትን ደረጃ እንደዚሁ እናስታውሳለንና ይሄ ተጫዋች የበርንማውስ ቁልፍ ሰው ነው በቀጣይ እንግዲህ መዳረሻ ኦልትራ ኦልትራፎርድ ስቴዲየም የሚሆንበት አጋጣሚ ስለመኖሩ ነው የተለያዩ የመገናኛ ብዙኃን እየዘገቡ የሚገኙት ማለት ነው። እና በእርግጥ አርሰናልም ይህን ተጫዋች ይፈልገዋል የሚሉ መረጃዎች አሉ በሩመር ደረጃ ማለት ነው። ተጫዋቹም በአርሰናል ማሊያ የመጫወት ፍላጎት እንዳለውም ከዚህ ቀደም ሲገለጽ ነበረ። እና እንግዲህ ወደየትኛው ክለብ ያመራል? የልጁ ብቃት ምንም አጠያያቂ አይደለም። ነገር ግን ምርጫው የት ሊሆን ይችላል የሚለው ነገር ይጠበቃል። አርሰናልም ተጫዋቹን የሚፈልገው ከሆነ ማለት ነው በቀጣይ እንመለከታለን። የማንቸስተር ዩናይትድን መረጃዎች እዚህ ላይ እናጠናቅና የአርሰናልን ጉዳዮች ደግሞ እንመልከት። አርሰናል በተመሳሳይ በጥር የተጫዋቾች የዝውውሩ መስኮት ምናልባት በዚህ በግራ መስመር ላይ በሚደረገው እንቅስቃሴ የትሮሳርድ እና የማርቲሌኒ አካሄድ ብዙም አስተማማኝ ሆኖ እየተመለከተው እንደማይገኝ ነው እየተገለጸ የሚገኘው። ነገር ግን እነዚህ ተጫዋቾች ደግሞ አንዳንድ ጊዜ ቡድኑን ሲታደጉት እንመለከታለን። በአሳለፍነው ሳምንት እንኳን የትሮሳርድን እንቅስቃሴ ተመልክተናል። እጅግ በጣም አስደናቂ ከፍጹም ቅጣት ምት ቦክስ ውጪ ያስቆጠራት ጎል ብዙዎችን ያማለለች ነበር ማለት ይቻላል። ያው በዛ ጨዋታ አርሰናል ጨዋታውን አሸንፎ ባይወጣም ነገር ግን ደግሞ መሪ መሆን የሚችልበትን አጋጣሚ ሰጥቶት ነበረ። ከዛም ባለፈ ደግሞ በአንዳንድ አጋጣሚዎች ተመልክተናል። በእርግጥ እድሜው ገፋ ብሎ ወደ 30 ዓመት ላይ ደርሷልና ከራፋኤል ሊያዮ ጋር ስናስተያየው ወደ 5 ዓመት ልዩነት አላቸው። ራፋኤል ሊያዮ በኤስ ሚላን ቤት በጣም አስደናቂ ጉዞውን በማድረግ ላይ ነው የሚገኘው። ይሄ ተጫዋች ጥሩ እንቅስቃሴ እያደረገ ይገኛልና የገብርኤል ማርቲሌኒም ጉዳይ የወጥነት ችግር ይታይበታል ብዙ ጊዜ ይህንን ተጫዋች በዚህ ቦታ ላይ በግራ መስመር ላይ ከሁለት አንዱ ተጫዋች በመሸጥ ራፋኤል ሊያዎን በቋሚነት የማምጣት ፍላጎት እንዳላቸው እየተነገረ ነው የሚገኘው። ተጫዋቹ በእርግጥ ቼልሲም አብዝቶ ይፈልገዋል። ክረምት የተጫዋቾች የዝውውር መስኮት ላይም እንደዚሁ እንቅስቃሴዎች እንደነበራቸው ሰማያዎቹ ተመልክተናል። እና የአርሰናል ጉዳይ ግን አሁን እያጤኑበት እንዳለ በመነገር ላይ ይገኛል። ሌላ ከአርሰናል መረጃ ሳንወጣ እንደዚሁ በ17ኛ ሳምንት በተወዳጁ የእንግሊዝ ፕሪሚየር ሊግ ላይ በባህል ሰሞን ወይም ደግሞ የቦክሲንግ ዴይ ጨዋታዎች ይከናወናሉ። እንደሚታወቀው ተደራራቢ ናቸው፣ በሁለት ቀን ልዩነት የሚደረጉ ጨዋታዎች አሉና እዚህ 17ኛ ሳምንት መርሃግብር ላይ በሚደረገው ጨዋታ ኤቨርተን ነው የሚገጥመው። በዚህ እንቅስቃሴ ላይ ጨዋታውን ቅዳሜ አድርጎ በአንድ ቀን ልዩነት ደግሞ እንደዚሁ በሊካፕ ክሪስታል ፓላስን መግጠም ይኖርበታል እና ይሄ የቀኑ ልዩነት ወይም ደግሞ በሁለቱ ጨዋታዎች መካከል ያለው የቀን ልዩነት አንድ መሆኑን ተከትሎ ይሄ ለተጫዋቾች ጤንነት እጅግ በጣም ይከብደኛል በማለት ለኤፌው እንደዚሁ አቤቶታውን አቅርቦ ነበረ። አሁን ምላሽ ስለማግኘቱ እየተገለጸ ነው የሚገኘው። አርሰናል ወደ ሁለት ቀን ታሳስ 21 ማድረግ የነበረበትን ጨዋታ አንድ ቀን ተቀንሶ ወደ ተመሳሳይ መስተካከሉ እየተገለጸ ነው የሚገኘው። ይሄ ከሆነ ደግሞ ሁለት ቀን የረፍት ቀናቶችን ያገኛሉ። ከዛ በኋላ ጨዋታውን የሚያከናውኑ ነው የሚሆነው ተብሏል ማለት ነው። እነዚህን ጉዳዮች አይተናል። ክብሯትና ክብሯን ተመልካቾቻችን፣ ካለን ሰዓት አንጻር እንግዲህ ስፖርታዊ መረጃዎቻችንን እዚህ ላይ እንቋጫለን። ሌላ ግን ከማንቸስተር ዩናይትድ ጋር አንድ ያላነሳሁት አልቫሬዝንም እንደዚሁ እንደሚፈልጉት ነው እየተነገረ የሚገኘው እንግዲህ በቅርቡ ነው ከሁለት ዓመታት በፊት ከማንችስተር ሲቲ ከፕሪሚየር ሊጉ ክለብ ማንችስተር ሲቲ ወደ ስፔኑ ክለብ አትሌቲኮ ማድሪድ ያቀናው ማለት ነው። ይሄ ተጫዋች በሚገርም ሁኔታ በጣም ጥሩ እንቅስቃሴ እያደረገ ይገኛል። በአሰልጣኝ ዲያጎ ሲሞኒ ሰር ማለት ነው እና የዚህ የዚህንም ተጫዋች ፍላጎት እንዳላቸው እየተነገረ ይገኛል። እዚህ ቦታ ላይ የሚጫዋቱ ተጫዋቾች አሉት። ነገር ግን እንግዲህ አሰልጣኝ ሮበን አሞሪም ከሚፈልጋቸው ተጫዋቾች መካከል አንደኛው ይሄ ስለመሆኑ ነው እየተነገረ የሚገኘው በእርግጥ አሁን ቀጣይ ጃንዋሪ ላይ በሚኖረው ዝውውር ተጫዋቾች እንደሚለቁበት ነው እየተነገረ የሚገኘው ምክንያቱም መሸጥ ይፈልጋል ክለብ ውስጥ አላስፈላጊ የሆኑ ተጫዋቾችን ተብሏል እንደነ ጆሹዋ ሲርኬዚን የመሳሰሉ ተጫዋቾች ክለቡን የሚለቁበት ሂደት እንዳለ እየተነገረ ነው የሚገኘው ማለት ነው የእነዚህን ተተኪ ለማድረግ እንደዚሁ ጁሊያን አልባሬዝን ለማምጣት ፍላጎት አለው በላሊጋው በጣም ጥሩ እንቅስቃሴ በማድረግ ላይ ይገኛል አምና በተለይ በጣም ጥሩ እንቅስቃሴ የነበረው ወደ 28 ግቦች ላይ ተሳትፎ የነበረበትን አጋጣሚ ተመልክተናል። ዘንድሮም ባደረጋቸው 12 ጨዋታዎች እንደዚሁ ሰባት ግቦችንና ሁለት ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል ከ12 ጨዋታና ይሄ አርጀንቲና ኢንተርናሽናል ወደ ማንቸስተር ዩናይትድ የሚያመራበት እድል ሊኖር እንደሚችል እየተነገረ ነው የሚገኘው እነዚህ በሩመር የወጡ መረጃዎች ናቸው። ክብራትና ክብራን ተመልካቾቻችን ስለተከታተላችሁን እጅግ በጣም እናመሰግናለን። ከናሁ ቴሌቪዥን ናሁ ስፖርት የዕለተ ማክሰኞ ህዳር 2 2018 ዓ ም የተዘጋጀላችሁ ስፖርታዊ መረጃዎች ይህንን ይመስሉ ነበር። ዝግጅቶቹን አሰናድቶ ለእናንተ በማድረስ ገዛይን ዱላ እንደዚሁም የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሆንላችሁ።